ዛሬ በፍቺ መቋጨት የእኔ ምንም ሚና የለበትም፣ ወይም ደግሞ እኔ ምንም ስህተት አልሰራሁም እያልከኝ፣ እኔ ሴፍሻ፣ ከባድ ጥያቄ ነው። ለምን መሰለህ፣ አሁን እንድናገር ልታደርገኝ ነው። እዲህ ስለራሴ መልካምነት፣ ስለ ራሴ ጥሩነት ለመናገር ነው እንጂ ጥፋት የለብኝም እያልኩ አይደለም ጥፋት የለብኝም። ሁለት ሰዎች ሲጣሉ ጥፋቱ የአንድ ሰው ብቻ ላ ነው ብሎ መደምደም አይቻልም። ሁለቱም ጋር ችግር ይኖራል። ፍጹም ሰው የለም። ነገር ግን አሁን ሚዲያ ላይ የወጣው በትዳሩ ላይ ከሌላ ሴት ጋር ማቅጠዋል፣ በትዳሩ ላይ ሌላ ሴት ጋር ግንኙነት ጀምሯል፣ አግብቷል፣ ትዳሩ ልክ እንደፈታ ደግሞ ሄዶ አገባ። ይሄ በፍጹም በፍጹም ከእውነት የራቀ ውሸት ነው። እኔ ትዳሬ ላይ እያለሁኝ ሌላ ሪሌሽን ጀምር አላቅም። ካለ እኔ ዙሪያዬን ያሉ ሰዎች መጠየቅ ትችላለህ። አብረውኝ የሰሩ ሰዎች እንትን ማለት ትችላለህ። ዝናይን ተጠቅሜ ወይም ያለኝን ነገር ተጠቅሜ ከሆነች ሴት ጋር በዚህ በጣም በፍጹም የራቀና የጸዳ ነው ስም፣ እግዚአብሔር ይመስገን። እና ትዳር ላይ እያለሁ እኔ በጣም ታማኝ ነኝ፣ ለሚስቴ በጣም ታማኝ ነኝ። በዚህ ነው የምታወቀው ፍርድ ቤት አንድ ጉዳይ በፍጅ ከመጠናቀቁ በፊት እኔ በአንድ ጓደኛ ስለማቀው ነው። ዳኛው መጨረሻ ላይ ምናሉ እስኪ ጊዜ ይሰጣቸውና ቁጭ ብለው ለብቻቸው ይማከሩና የማይሆን ከሆነ ይመለሱ ይላሉ። ያ ድል ተሰጥቷችሁ ነበር? አዎ፣ ተሰጥቶ ነበረ። ያኔ እንግዲህ ሽምግልና ላይ አንተም ፓስተር ቸሬም ገብታችሁ በነበረበት ሰዓት እንትን ተደርጎ ነበረ ግን በዛውን የቀጠሉት ነገሮች ጊዜ ተሰጥቶናል፣ ሁለት ወር ይሁን ወይ ሶስት ወር ከዛ በላይ ጊዜ ተሰጥቶናል። ሚስተካከል እንዳልሆነ ያውቀው ነበረ። በፊትም ቢሆን እዚህ የቀረብኩ ሰዓትም አይተ ከሆነ አልተናገርኩም፣ ምክንያቱም ዛሬም አልናገርም። የምናገረው ስለ ራሴ ነው፣ ስለ ራሴ ጥሩነት፣ ጥሩ ባል እንደነበርኩ ጥሩ አባት ደግሞ ወደፊት ለልጆቼ፣ ልጆቼ የማያፍሩብኝ የሚኮሩብኝ መልካም አባት መሆኔን ኃላፊነት ለልጆቼ የሚሰማኝ መሆኔን ሲሄድ አገር ጥሎ ሄደ፣ እንደዚህ ያደረገ ምናም ምናምን። ለልጆቼ የሚገባውን ነገር አድርጌ ነው ሄድኩት። ወደፊትም ገና አደርጋለሁ። ልጆቼ ልጆቼ ናቸው እና ስለ ራሴ መልካምነት አንዳንድ ነገሮች እንዲሁ ቢያልፉ ነው የሚሻሉ። ተመልካቾች መጠየቅ የምፈልገው እንደን ግን የሆነ ወቅት ላይ ሳምሶን ቤቢና ዳግም ራሷ ስም ዳግም አይደለም ዳግም የትዳር ህይወት የሚቀጥሉ ይመስላችኋል? ጸጥ አሏል ይሄው መልሰጥተዋል በግድ ነው ግን ነገሮች በቃ ይሁን ነገር ያጋጥማል እኔ ግን በጣም ሁሌ የምለው ምናልባት ተመልካቾችም ለምን የሚል ነገር ስለሚያነሱ ነው የትዳር የፍቅር ጉዳይ አደባባይ ላይ ባይሰጣ ጥሩ ነው፣ ግን ይሆ በሆነ አቅጣጫ የሆነ ነገር ይወጣል። ከዛ በኋላ ግን ነገሩ መጽዳት አለበት። ምክንያቱም ልጆች አሉ። ልጆች ደግሞ ትምህርት ቤት ሲሄዱ ቡሊ ይደረጋሉ፣ የቤተሰቦቻቸው ታሪክ እዛ ጋር ይወራል። ስለዚህ ቤተሰቦች መጥተው ራሳቸውን የሆነውን ነገር መገለጽ አለባቸው። ከዛ አንጻር ነው የምናወራውና እኔ ምንም ነገር ብያለቅ አሁን እንደዚህ አድርጋኛለች፣ እንደዚህ እንደዚህ፣ በፍጹም ልልም አልችልም። ልልም አልችልም። እንግዲህ በእሷም በኩል እንደዚህ ነው ወይ እንግዲህ አንተ አናግራት። አንዳንድ ነገሮች እንዴት ነው አሁን? እንዴት ነው እኔ ሚዲያ ላይ ወጥቼ እኔ የሆንኩት እንዲሆኛለሁ እንዲሆኛል ልል ይችላለሁኝ እኮ፣ ልል ይችላለሁ። ግን ኃላፊነት ይሰማኛል፣ ለልጆች ኃላፊነት ይሰማኛል። ለምን ስለ እናታቸው መጥፎ ነገር ልናገር አይገባም እኮ፣ ገመናዬ ነው እኮ የእሷን ገበና ሳወጣ እኮ የኔ ገበና ነው የወጣው፣ የኔ ውርደት። አብረን ባንሆንም ብንለያይም ማለት ነው፣ ልጆቻችን ለምን ያፍራሉ? ልጆቻችን ለምን ይሸማቀቃሉ? ካለቀ ከተደመደመ ካበቃ ደግሞ አበቃ ነው። እንደገና ወደኋላ ተመልሰ እንዲህ ነበር እንዲህ ተደርጌ እንዲሆኝ በጣም ልክ አይመጣም። ሳይበላሽ በፊት መጣር ጥሩ ነው። ሳይበላሽ በፊት እኔ ምንም ነገር አይቆጨኝም። ለምን እንደሆነ ታውቃለህ? በጣም ጥሩ ያለ በጣም የቅርብ የሆኑ ሰዎች ቤተሰቦች፣ ቤተሰቦቿ ያውቃሉ፣ ምን አይነት ህይወት እንደኖርን ያውቃሉ። ስለዚህ ማለት ነው እንዳልኩህ፣ ከሆነ ጸጋ ነው የእግዚአብሔር ስጦታ ነው። እንዴ ዝም ብዬ ይሄው አጥቼ የወረውረዋለሁ። አንድ ወንድ መቋቋም የሚችለውን ያህል አንጀቴን አሰራይ ተቋቁሜ ብዙ ነገር አልፌአለሁ። አዎ ብዙ። ግን አለው ገደብ አለው እኔ እኮ ቤተሰቦቼ እንትቻለሁ ለማት ዓመታት እህቴ ጋር እኮ ከስምንት ዓመት በኋላ ምናምን እኮ የታረኩት የዛሬ ሁለት ሶስት ዓመት ምናምን፣ ከታረኩ በኋላ ግን እንደገና ስሟ ተነስቶ መኖር እንዳትችል ተደርጎ ከሀገር እንድትሰደድ እስክትሰደድ